ስንክሳር ዘወርሃ ሚያዝያ 23። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ሚያዝያ 23 በዚች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነት ፍፃሜ ሆነ። የዚህም ቅዱስ አባቱ መስፍን ነው፣ ስሙም አንስጣስዮስ ይባላል፣ ከቀጰዶቅያ አገር ነው። የእናቱም ስም ቴዮቤሽታ ይባላል፣ ከፍልስጤም አገር ናት። ታናሽ ሆኖ ሳለ አባቱ አረፈ። ሀያ አመትም በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉስ ዱዲያኖስ ዘንድ ሄደ። ንጉሱም ጣዖት አቁሞ ጣዖትን እንዲያመልኩ ሰዎቹን ሁሉ ሲያስገድዳቸው አገኘው። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች፣ ለምስኪኖች ሰጠ። ባሮቹንም ነፃ አወጣቸው። ከዚህ በኋላ በንጉስ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉስም አባበለው ብዙ ቃል ኪዳንም ገባለት እርሱ ግን አልተቀበለውም። ለመስማት እንኳን የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጸናዋል፣ ቁስሉንም ያድነዋል። ሶስት ጊዜም እንደሚሞት እርሱም እንደሚያስነሳው በአራተኛውም የምስክርነት አክሊልን እንደሚቀበል ነገረው፣ ቃል ኪዳንም ሰጠው። ስሙ በዓለሙ ሁሉ የተገለጠ የውን ዘንድ በተጋድሎ እና መከራ በመቀበል ጽኑ በሆነ ስቃይም ሰባት አመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሱም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናቴዎስ የሚባል ታላቅ ስራ የኛ ታላቅ ስራ የኛ መጣ። እርሱም መርዝን ቀምሞ በጽዋ መልቱ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠ። ወዲያውኑ የሚሞት መስሎት ነበር። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያ መሰሪም በክብር ባለቤት በጌታ ኢየሱስ አምኖ በሰማዕትነት ሞተ። ከእርሱም ጋራ ሌሎች ብዙዎች ሰዎች በሰማዕትነት ሞተው የህይወት አክሊል ተቀበሉ። ቁጥራቸውም 3700 ነፍስ ነው። ቅዱስ ጊዮርጊስም በዱዲያኖስና በሰባ ነገስታት ፊት በቆመ ጊዜ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱንም እሊህን የተቀመጥንባቸውን ወንበሮች እንዲበቀሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ካንተ እንሻለን አሉት። በዚያን ጊዜ ጸሌ እንዳሉትም አደረጋቸው። ይህንንም ድንቅ ስራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ከዚህም በኋላ ቅዱሱን ወስደው በጎድጓድ ብረት ምጣድ ውስጥ አበሰሉት። አቃጥለውም አሳርረውም ስጋውንና አጥንቱን ፈሽተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ስጋው መልሷት ደግሞ አስነሳው። ወደ ነገስታቱም ተመልሶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው አሕዛብ አይተው አደነቁ። በጌታችንም አምኖ በሰማዕትነት ሞቱ። ነገስታቱም ደግሞ ሙታኖችን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ጸለየ። ከጉድጓድም ውስጥ ወንዶችና ሴቶች ጎልማሶችንም አስነሳላቸው። እነዚያም በክብር ባለቤት በጌታችን ስም አስተማሩ። የገሃንምን ሞሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። ከሃዲያን ነገስታት ግን ሙታንን ያስነሳህ አይደለም የረቀቁ ሰይጣናትን አሳየህ እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ድሀሴ ዘንድ አስጠበቁት። እርሷም እንጀራ ልትለምንለት ወጣች። እግዚአብሔርን መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበለት። የዚያች መበልትም የቤቱ ምሶሶ ቅርንጫፉን አበቀለ፣ ታላቅ ዛፍም ሆነ። ያቺ መበልት በተመለሰች ጊዜ የቤቱ ምሶሶ ቅርንጫፍ አፍቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህን ታላቅ ምልክት አይታ፣ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣለች። ቅዱሱም እኔ አምላክ አይደሉም፣ የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው። የአምላክ አገልጋይ ኮን ቸርነት እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጃለኝ አለኝና ታድን ልጅ ዘንድ እለምንሃለሁ። ስለጌታችንም እምነትም አስተማራትና በመስቀል ምልክት አማተበው። ያን ጊዜ ማየ ቅዱሱን በሌላ ጊዜ እንዲሰማ እንዲናገርና እንዲሄድ እንዲያገለግለኝም እኔ እሻለሁ አላት። በዚያን ጊዜ ንጉሱ በሀገሩ ሜዳ ውስጥ ሲዘዋወር ያችን ዛፋይቱ አደነቀ፣ ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዚያች መበለት የቤቷ ምሰሶ እንደ ነገሩት፣ ንጉሱም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው፣ በመንኮራኩርም አበራዩት። ሞቶም ከከተማ ውጭ ጣሉት። ጌታም ከሞት አስነሳ፣ ወደ ነገስታቱም ተመለሰ። ንጉሱም አይቶ ደነገጠ፣ ስለ ህይወቱም አደነቀ። ከዚህም በኋላ ይሸነግለው ዘንድ ጀመረ፣ በመንግስቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለማለክቶች መስዋዕትን አቀርባለሁ፣ አንተም ህዝቡ እንዲሰበሰቡ እዘዘኔ ስሰዋ እንዲያዩ አለው። ንጉሱም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግስቱም እልፍኝ አስገብቱ አሳደረው። ለጸሎትም ተነሳ፣ የዳዊትን መዝሙር አነበበ። የዱድያኖስ ሚስቱ እለእስክንድሪያ ንግስት ሰምታ ቃሉ ደስ አሰኛት። የሚያነበውንም ይተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለሙን ከፈጠረበት ሰው እስከሆነበት ጊዜ የሆነ ሁሉ ሊያስረዳትና ሊያስገነዝባት ጀመረ። ትምህርቱን በልቧ ተቀርጾ በክብር ባለቤት በጌታችን አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷን ምሰሶ ያበቀለላት ያችን መብለስ ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰችም ወጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ ወደ እኔ የሚመጣ ዘንድ በክብር ባለቤት በጌታዬ በኢየሱስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኑ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቤት ቦታ ሂዶ አዘዘው። በጣዖቱ ያደረ ያ ርኩስ መንፈስም ከማደሪያ ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለም ብሎ በህዝቡ ፊት በህዝቡ ሁሉ ፊት አመነ። ቅዱሱም ተወጥ ትውጠው ዘንድ ምድርን አዘዛትና ወዲያውኑ ዋጠችው። ጣዖታቱንም ካገልጋዮቻቸው ጋራ አጠፋቸው። ንጉሱም ከሆነጎቹ ጋራ አፈረ። ብስጭትና ቁጣንም እንደተመላ ወደ ንግስት ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑውና አያልኑና ክርስቲያኖቹን አትጣላቸው አላልኩም ምን አለችው። ይህንንም ከርሷ ሰምቶ በርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባ ታወቀ። ከዚህም በኋላ ከከተማ ውጭ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማትነት አክሊልንም በመንግስት ተሰማያት ተቀበለች። በዚያም ጊዜ ስለ ቅዱስ ጊዮርጊስ ስራ ነገስታቱ ሁሉም እንደነገጡ ኀፍረት ደግሞ እንዳይጨምርባቸው ከእርሱም እንዲያፈር ራሱን በሰይፍ ቆርጡ ዘንድ እንዲጽፍ ንጉስ ዱሪያኖስን መከሩት። ያን ጊዜም የክቡር ጊዮርጊስን ራስ በሰይፍ ቆርጡ ዘንድ አዘዘ። ድላድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ አውርዶ ሰባውን ነገስት ያቃጥላቸው ዘንድ መከራውም ከክርስቲያን ወገን ጸጥል ዘንድ ጌታችንን ለመነው። ወዲያው እሳት በወርዶ ከሰራዊታቸው ጋራ ሰባውን ነገስታት አቃጠላቸው። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጦ ብዙ ቃል ኪዳን ሰጠው። በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢያቱን ሁሉ ደመሰሳለሁ። በመከራው በመከራም ውስጥ በባህርም ሆነ በየብስ ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድኗለሁ። ይህንንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡት። በመንግሥተ ሰማያት አክሊላትን ተቀበለ። ከአገልጋዮቹም የቀሩት ስጋውን ወስደው በልብስ ጠቀለሉት። ወደ ሀገሩ ልዳም ወሰዱት። ቤተ ክርስቲያንም ሰርተው በውስጧ አኑሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆች ታምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን። የቅዱስ ጊዮርጊስ በረከቱ ረዴቱ